እጅግ በጣም ልብ የሚነካ ታሪክ ነው። ወንጌላዊው እንደተለመደው ሳይክሉን አነግቦ ውሻውን ከፊት ለፊቱ ጭኖ ወንጌልን የሚያደርሳቸውን ሰዎች ይፈልግ ዘንድ ጉዞውን ጀመረ። ስፍራው በካሊፎርኒያ ቤልፍላወር የተሰኘው ጎዳና ላይ ነበር። አንድ ወጣት ልጅ ወንጌልን ለመስማት ከዚህ ሰው ጋር ተስማምቶ አጠገቡ ቆመ። ወንጌላዊው ጥያቄውን ጀመረ። ከዚህ በኋላ በቀጥታ የሁለቱን የወንጌላዊውንና ወንጌል ሊሰማ የቆመውን ሰው ምልልስ እናቀርብላችኋለን። እስከ መጨረሻው ድረስ ተከታተሉ። እሺ፣ እስቲ ጥያቄ ልጠይቅህ። መንፈሳዊ ሰው ነኝ ብለህ ታስባለ? አዎ አስባለሁ። እሺ፣ ምን ማለት ነው? እንዴት ነው መንፈሳዊ ነኝ ብለህ ያሰብከው? በቃ አስተዳደጌ ልቤ ልክ እንደ ጎረቤቶቼ ወይም አካባቢ አልነበረም። ግን በቃ ፍቅር፣ ሁል ጊዜ ለፍቅር ታማኝ ነበር የሆንኩት። ማለት ግን በትንሹ ግራ የሚያጋባኝ ነገር ነበር፣ አካባቤን ማስደሰትና ፍቅርን በትንሹ አምታታለሁ አለው። ግን ምንም ቢሆን ራሴን ራሴን ለማሻሻልና ራሴን ለማበረታታት ነው የምሞክረው። ታዲያ መንፈሳዊ ነኝ ብለህ የምታስበው ራስህን በማሻሻልና ራስህን በመደገፍ ያለህን እንቅስቃሴ ነው ማለት ነው? አ ራሴን በማሻሻልና በመደገፌ ነው ማለት። በእርግጥ የሆነ ኃይል እንዳለ አምናለሁ። በዩኒቨርስ ኃይል እግዚአብሔር ነው ባልልም፣ ግን አንድ ጠንካራ ኃይል እንዳለ አምናለሁ። በእኛ ሰዎች ደግሞ በዚህ ምድር ላይ ያለነው እርስ በርስ ለመዋደድ ነው። በቃ ያንን ነው ማድረግ ያለብን ብዬ ነው ማምነው። እንዲህ በማለት ጠየቀ። ታዲያ እግዚአብሔር ሁሉን ነገር እንደፈጠረ ታምናለህ? ልጁም ግራ መጋባት ጸጥ ባለበት ጊዜ ጥያቄው ድጋሜ፣ ወይስ በኢቮሉሽን ነው ምድር የተፈጠረው ብለ ነው የምታምነው? ልጁ በዚህ ሰዓት ምላሹን አስቀመጠ ይህንን ማንም ሰው ሊያውቅ አይችልም። እሱን ነው ማቀሙ ከማንም የተሰወረ ነው። ወንጌላዊም እንዲህ አለ፣ ምናልባት አንተ አታውቅ ይሆናል እንጂ እኔ አውቃለሁ። እንዴ እንዴት አላቅ እንትላለ? ይህ እኮ ይታወቃል። እስቲ ባይሆን እኔ አንተ እንድታውቅ ልርዳ። እስቲ ልጠይቅ፣ ህይወት ምን ያህል አስደናቂ እንደሆነች ተረድተሃል? እስቲ ሰማዩን ቀና ብለህ እንዴት የሚያምር እንደሆነ ብሩህ ሆኖ ሰማያዊ ሆኖ ሲታይ ፀሐይን ተመልከታት እንዴት አይነት ውብ እንደሆነች እጅግ በጣም ብዙ ኪሎ ሜትር ከእኛ ብትርቅም እንኳን ግን ከዛ በድምቀቷ ሆና እኛ ጋር መድረሰው አይገርምህም? አስበው ትንሽ እንኳን ብንጠጋት ፀሐይ ሁላችንም ሟቾች ነን። ትንሽ ደሞ ፀሐይ ከኛ ብትርቅ እንደገና ሁላችንም ሟቾች ነን፣ ወይ በብርድ ወይ በሙቀት ምን አይነት አስደናቂ ፍጥረት እንደሆነ ግን ገርሞ አያውቅም። ወጣቱም አዎ ይገርመኛል፣ እውነት ነው አለ። ወንጌላዊውም ጥያቄውን ቀጥሎ እንዴት ግን እንደዛ ሆኑ ብለህ ታስባለህ? እንዴት እንደዚህ ውብ ሆኖ ተፈጠሩ ብሎ ይጠይቀዋል። ወጣቱም ይህም ነገር እንዲሁ ለፍቅር ታማኝ በመሆን ራስህ ነህ በቃ የምታውቀው ጉዳዩን ማንም ሊገልጥልህ አይችልም። በራስ መንገድ ነው የምትረዳው ብዬ ነው ማምነው አለ። ጠያቂው ጥያቄውን ቀጠለ፣ ራስን ትወደዋለህ? አዎ አለ ወጣቱ። እግዚአብሔርን ስትወደዋለህ? አለ ወጣቱ ድምፁ እየተቆራረጠ እግዚአብሔር ሳይሆን መላው ዩኒቨርስን ወዳለሁ። በኔ አይምሮ ውስጥ እግዚአብሔርን ማለት ሁሉንም አይነት ነገሮች መውደድ ወይም አጠቃላይ ፍጥረትን መውደድ እንደማለት ነው የሚያስበው። በዚህ ሰዓትም ወንጌላዊው እንዲህ ብሎ ቀጠለ። አንተ የምትከተለው አስተምሮ ፔንታይዝም ይባላል፣ ወይም ደግሞ ፍጥረታዊያን፣ ምስላዊያን ታውቃለህ። በጣም ብዙ ሰዎች ፍጥረትን በጣም ያደንቃሉ፣ በፍጥረት ይደነቃሉ፣ በፍጥረት ይደመማሉ። ነገር ግን ያንን ፍጥረት የፈጠረውን ፈጣሪው ይረሱታል። አየህ አንተ የተከተልክ ያለው አስተሳሰብ ይሄ ነው ፍጥረትን እንጂ ፈጣሪውን አለመከተል አይገርምህም? ግን በዚህ ሁሉ የሚያምር ፍጥረት ውስጥ ዩኒቨርስ ባልከው ውስጥ ከጀርባው ይህንን ያስቀመጠ ያደራጃ አንድ ፈጣሪ አለ። አስበው። ስቲል ጠይቅህ። እናትህ አንድ በጣም ቆንጆ ስጦታ ብሰጣና አንተም ደግሞ ያንን ስጦታ በጣም ብትወደ በጣም ብትወደው ብቻ ሳይሆን ከእናትህ በላይ እናትህ የሰጠችህን ስጦታ መውደድ ብትጀምር ምን ያህል ከባድ እንደሆነ ታውቀዋል። እንደዛ መሆን አልነበረበትም። ይልቁንስ እናቴ በጣም አመሰግናለሁ ስለሰጠሽን አስደናቂና ግሩም ስጦታ ነው እንጂ ማለት ያለብህ። ስጦታውን ተቀብለ ስጦታውን ማመስገን መጀመር የለብህም። የምነግረ ነገር ትርጉም ይሰጣል። በዚህ ሰዓት ወጣቱ በውስጡ አንዳች ጥያቄ የተፈጠረ ይመስል ንግግሩን ግን እንደምንም ብሎ እንዲህ ብሎ መቀጠል ጀመረ። እኔ በግሌ በቃ ማን እንደሆንክ አውቃለሁ። ለምን እዚህ እንደመጣው አውቃለሁ። በውስጤ አላማዬን እንዳገኘሁ ይሰማኛል። በቃ በዘመኔ ሁሉ ይህን ማጣት እንደማልፈልግ ይሰማኛል። በህይወቴ ላይ ምንም አይነት የማንነትም የባህሪም መለዋወጥ እስከ ዛሬ አላየሁም በራሴ ላይ ከሁሉ ነገር ግን ማምነው በቃ አንድ ሰው ፍቅር ያስፈልገዋል። ሰው ከፍቅር ውጪ ሰው መሆን እንደማይችል አውቃለሁ። ስለዚህ ደግሞ ይህን ፍቅር ሌላ ሰው በእኔ ላይ ይፈጥራል ብለንም መቀበልና መጠበቅ የለብንም፣ ይልቁንስ በራሳችን ውስጥ ይህንን ፍቅር ለመፍጠር መጣጣር አለብን። ምክንያቱም ያ ፍቅር እኛን ማንነታችንን የሚያገሉበት ብቸኛ ኃይል ነው። ወንድ ለውን በዚህ ሰዓት በጣም ወሳኝ የሆነ ጥያቄ ጠየቀው። እንደዚህ አለ ልጠይቅህ እስቲ አንተ ወጣት ራስህን ግን ታምነዋለህ አለው። ወጣቱም በችኮላና በፍጥነት አዎ አምነዋለሁ አለ። በዚህ ሰዓትም ወንጌላዊው ጨዋታ የሚመስል ጥያቄ ጠየቀው፣ እንዲህ አለው፣ እስቲ በፍጥነት አንድ ነገር በል እስቲ ስቶፕ የሚለውን ቃላት ቶሎ በፍጥነት ንገረኝ። ተጠያቂውም ኤስቲ ኦፒ ብሎ ወዲያው መለሰ። ወንጌላዊውም ቀጠለ፣ አረንጓዴ መብራት ስታገኝ ምን ታደርጋለህ አለው? ተጠያቂውም እሄዳለሁ አለው። በዚህ ሰዓት ወንጌላዊው በጣም ጎበዝ፣ በጣም ፈጣና አለውና ሁለተኛውን ጥያቄ እንዲህ ብሎ ጠየቀ እስቲ ሲልክ የሚለውን ቶሎ ቶሎ እስቲ ንገረኝ፣ ስፔሊንጉ አለው። ወጣቱም ቶሎ ብሎ SILK ሲልክ አለው። ቀጥሎም ወንጌላዊ እንዲህ ብሎ ጠየቀው፣ በፍጥነት መለስልኝ፣ አንድ ላም ምንድን ነው የምትጠጣው አለው። በዚህ ሰዓት ወጣቱ ሚልክ ወይም ወተት ብሎ መለሰ። አይ ወተት አይደለም ውሃ ነው የምትጠጣው ብሎ ወንጌላዊ አስተካከለው። በዚች ጥቂት ቀልድ የምትመስል ጥያቄ ነው መልስ ውስጥ ልጁ በራሱ መታመን እንደማይችል ደካማ እንደሆነ እያሳየው፣ በመካከላቸውም ጨዋታና መግባባትን እየፈጠረ በጥበብ ወንጌሉን መስበክ ቀጠለ። ከዚህ በኋላ ነበር ልብ የሚነካው ሁኔታ መከሰት የጀመረው። ወንጌላዊ እንዲህ በማለት ንግግሩን ቀጠለ። በፍጹም ራሳችንን ማመን የለብንም። አየህ ራሳችን በቀላሉ ሊታለል ስለሚችል ነው። መጽሐፍ ቅዱስ ምን እንደሚል ታውቃለህ? በራሱ ማስተዋል የሚደገፍ ሰው ሰነፍ ነው፣ ሞኝ ነው ብሎ ይናገራል። ብዙ ሰዎች ሞተዋል የራሳቸውን ልብ በመታመናቸው የተሳሳተ ፍርድም ፈርደዋል በራሳቸው ሕይወት ላይ ያንን መኪና አቀድመዋለሁ ብለው እንደሚቀድሙ መስሏቸው በመወዳደር ውስጥ ሞተውም ያውቃሉ። ግን ደግሞ እኔ አንድ ጥያቄ ልጠይቅህም ፈለግኩኝ እግዚአብሔር ወይም አምላክ የሚባለው ነገር ይሄ ፍጥረት ዩኒቨርስ ነው ብለህ እንደምታስብ ነግረኸኛል ሲል ጠይቅህ ይሄ አምላክ ያልከው ያዘነብህ ይመስልሃል ወይስ የተደሰተብህ? ልጁም ቀልጠፍ ብሎ ያው እሱ እንኳን እንደምታደርገው መልካምና ክፉ ነገር የሚገናኝ ይመስለኛል። በዛ ሁኔታ ውስጥ ተደግፎ ነው የሚወደን። ማለትም ለራስህ ታማኝ ከሆንክና በቃ መልካም የምታደርግ ከሆነ እግዚአብሔር ይወድሃል ማለት። በልብህ ውስጥ በቅን የሆነ በአስተሳሰብና በመልካምነት ከፍቅር ተነስተን በምናደርገው ነገር ሁሉ ደስ እንደሚሰኝብን ይሰማኛል። ወንጌላዊውም በዚህ ሰዓት ጥያቄውን ቀጠለ። እስቲ አንተ ምን አይነት ሰው እንደሆንክ እንመልከት። አንተ መልካም ሰው እንደሆንክ ይሰማሃል አለው። ወጣቱም በድፍረት አዎ ብሎ መለሰ። በዚህ ሰዓት ወንጌላዊው እንዲህ ብሎ ጠይቀው፣ ከዚህ በፊት በህይወት ስንት ውሸቶች ተናግረህ ታውቃለህ አለው። ወጣቱም አይንንማ መቁጠር እንኳን አልችልም አለ። ወንጌላዊው እንዲህ ብሎ ቀጠለ። እሺ ቆይ አንድ የሚዋሽን ሰው ምን ብለህ ነው የምትጠራው አለው። ወጣቱም ውሸታም ብዬ ነው የምጠራው አለ። ወንጌላዊም እንዲህ ብሎ ተናገረው፣ አሃ ስለዚህ ውሸታም የሚለው ማዕረግ ወስደሃል ማለት ነው። እሺ ሌላ ጥያቄ ልጠይቀ ከዚህ በፊት እንዲሁ እሺ እንኳን ነገር ብትሆን በቤት ውስጥ በሆነ ቦታ ሰርቀ ታቂ ሆ ወጣቱም አዎ አቃለው ሰርቅ ያለ ከዛ ወንጌላዊም እንዲህ ብሎ ጠየቀ እ እሺ አንድ የሚሰርቅን ሰው ማንብለህ ነው የምትጠራው አለ። ወጣቱም መልሶ ሌባ አለ። ስለዚህ ሌባ የሚለውንም አረጋግጧል ማለት ነው። በዚህ ሰዓት ወጣቱ ውስጡ እንደገና ጥያቄው እየተብላለ አዎ፣ አንዳንድ ጊዜ ሰው ብቻ መሆናችንን መርሳት ማንችልባቸው ባህሪዎች ናቸው እነዚህ፣ መስረቅ፣ መዋሸት፣ የተለያዩ ክፉ ነገሮችን ልናደርግ እንችላለን። በዛ ውስጥ ሰው መሆናችን የሚያስታወቅበት መንገድ ይመስለኛል። ቀጥሎ ወንጌላዊውም ጥያቄውን መቀጠሉን ቀጠለ። ታዲያ አሁን ሰው እንደዚህ ባደረገው ነገር እንደሚፈረድበት እርግጠኛ ከሆነ አንድ ሰው ከሞተ በኋላ ወዴት መሄድ ይመስልሃል ብሎ ጠየቀው። ወጣቱም እንዳደረግነው ነገር እንደሚወሰን ነው የሚመስለኝ፣ ማለት ታማኝ፣ እውነተኛ፣ ጨዋ፣ ትክክለኛ ሰዎች ከሆነ ወደ መልካም ስፍራ እንደምንሄድ አስባለሁ። እቅሉም ወንጌላዊው ወሳኝ የሆኑ ጥያቄዎችን መጠየቁን ቀጠለ። ሰን ጥያቄ ልጠይቅህ፣ መቼም በህጉ ላይ በእግዚአብሔር አምላክ ስም አትማል ወይም አትራገም ይላል። እንዲሁ ተሳስተህ እንኳን ወደ እግዚአብሔር አምላክ ስም ምለህ ወይ በእግዚአብሔር ስም ተራግመ ልጁም አዋለ አየህ፣ በዚህ መሰረት ከሄድን እንግዲህ መጽሐፍ ቅዱስ እንደሚለው አንተ ኃጢአትን ሰርተሃል፣ ኃጢአተኛ ነህ ማለት ነው። ቅድምም የነገርክኝን ብዙ ነገሮች እንዳደረክ፣ እንደሰረክ፣ እንደዋሸህ ነግረኸኛል። በእነዚህ ሁሉ ከሄድን መልካም የሚባለውን ስም አታገኝም። ምክንያቱም በአንዱ ኃጢአትን የሰራ በሁሉ እንደሰራ ነው ተብሎ ደግሞ ተጽፏል። በዚህ ሰዓት ወጣቱ ልቡን እየነካካ አንዳች ነገር ውስጡ ሰንጥቆ እንደሚገባ የሚያስታውቅ ይመስላል። ወንጌላዊው ግን አሁንም ጥያቄውን ቀጠለ። እስቲ አሁንም ልጠይቃ ከዚህ በፊት እንዲያው በልብ እንኳን ሴትን ተመኝተህ ታውቃለህ አለው። ወጣቱም አው ያው ወንድ አደለው አለ። ምናልባት ደግሞ ከተዳር በፊትስ ግንኙነት አድርገህ ታውቃለህ? አሁንም ወጣቱ አው ወንድነቴ ባህሪ አይደለ አለ። ስለዚህ ቀጥሎ ወንጌላዊው ጉዱን እንዲህ ብሎ አፈረጠው። እንግዲህ አሁን ይኸውልህ እኔ ባንተ ላይ ልፈርድ አይደለም፣ ይልቁንስ አንተው ራስህ በራስህ ላይ ፈረድክ አሁን። ምክንያቱም ውሸታም ነኝ፣ ሌባ ነኝ፣ እንደገና አመነዝራለሁ፣ በእግዚአብሔር ስም ራገማለሁ። እነዚህ ሁሉ በራስ ላይ ስትናገር ሰማሁን። አሁን እስቲ ልጠይቅህ፣ ከራስህ አንፃር ከተናገርከው፣ ባደረግከው ነገር፣ በአንተ ለራስህ በሰጠሃቸው ስም አንጻር አሁን ብትሞት ወዴት ምትሄድ ይመስልሃል? ማለትም በራስህ አንፃር ከተናገርከው ተነስቶ ከሞትክ በኋላ ለፍርድ እግዚአብሔር ፊት ብትቀርብ እግዚአብሔር ሲመለክትህ ምን ብሎ የሚዳኝህ ይመስልሃል? ጥፋተኛ ነህ ወይስ ነፃ ነህ ብሎ። ወዲያው ወጣቱ አይኖቹ ላይ እምባይ የሚመስል ነገር ማቅረርና ድንጋጤ ውስጥ መግባት፣ የህይወት ጥያቄዎች ሁሉ በውስጡ ማንዣበብ የጀመሩ ይመስል ትኩር ብሎ እየተመለከተ እንደዚህ ብሎ ምላሽ ሰጠ። ጥፋተኛ ጥፋተኛ ነው የሚለኝ አለ። ወንጀላዊም ቀጥሎ እሺ ሰማይ ወይስ ጋሃነም ነው የምትገባው? አለ ወጣቱም ፈገግ እያለ የአንዳች ሀዘን ፊትም እያሳየ ሲኦል አለ። በውስጡ አንዳች የተስፋ መቁረጥ ስሜትም የተጠነሰሰ ይመስላል። ወንጌላዊው ቀጥሎ እንዲህ ብሎ ጠየቀው፣ ያ ነገር ግን አያሳስብህም አለ። ወዲያውም ወጣቱ በውስጥ ማንነቴ ያሳስበኛል አለ። ወንጌላዊው ግን እንዲህ ብሎ ንግግሩን ቀጠለ። እኔ ግን ስለአንተ፣ አንተ ይህን ነገር መስራማቴ በጣም ያስደነገጠኝ አስጨንቆኛል ምንም እንኳን ላላቀህ እችላለሁ ገና ዛሬ ነው በዚህ ስፍራ ላይ የተገናኘ ነው፣ ግን አንተ አሁን እዚህ ቆመህ እኔ እናንተ እያወራን ሲኦል እንደምትገባ ሳስብ በጣም ነው ያስደነገጠኝ። ግን ሞት ምን ማለት እንደሆነ በእርግጥ ታውቅ ይሆን ከመጽሐፍ ቅዱስ አንጻር ብሎ ጠየቀው። በዚህ ሰዓት ወጣቱ አይኖቹ አሁንም እምባዎቹን እያቀረሩ የሰው ልጆች መጨረሻ ይመስለኛል አለ። ወንጌላዊ ግን ቀጠለ፣ አይደለም ታቃለም። ሞት ማለት ክፍያ ነው የአንድ ነገር ክፍያ ነው ሞት። እንዲሁም መጽሐፍ ቅዱስ ሲናገር እንደዚህ ነው የሚለው የኃጢአት ክፍያ ወይም ደሙዝ ሞት ነው ይለዋል። ማለትም ስላደረከው ነገር የሚከፈለ ክፍያ ሞት ነው የሚባለው። ለምሳሌ አንድ ዳኛ የሆነ ሶስት ሴቶችን በአንድ ጊዜ የደፈረ የጉዳት ያደረሰ ሰውን ተመልክቶ በቃ ያደረከው ነገር ክፉ ስለሆነ ለአንተ የሚከፈለ ሞት ነው ትሞታለህ ብሎ እንደሚፈርደው እኛም ባደረግነው ክፉና መልካም ባልሆነ ነገር ምክንያት በእኛ ላይ የሚፈረድብን ያደረግነው ነገር የሚያሰጠን ነገር ቢኖር ሞት ነው ይለዋል። ታቃለህ ማሪዮ፣ ኃጢአት ደግሞ በእግዚአብሔር ፊት በጣም ሲሪየስ የሆነ ጉዳይ ነው፣ በጣም የሚጸየፈው ነገር ነው። ለዛ ነው ማሪዮ፣ አንተን እግዚአብሔር ባደረግከው ነገር ተነስቶ የሚፈርድብህ በዚህ ሰዓት ሞት ነው። ምክንያቱም ተሳድበሃል፣ እንደገና አመንዝረሃል፣ ዋሽተሃል፣ ሰርቀሃል ቀጥሎ ወንጌላዊው እንዲህ ብሎ ጠየቀው ታውቃለህ ማሪዮ ታዲያ እንደዚህ ከሆነ ምንድን ነው ተስፋ እግዚአብሔር ላንተ ወደ ሲውል እንዳትገባ ምን ሊያደርግልህ የሚችል ይመስልሃል አለው ማሪዮም ቀጥሎ እንደዚህ አለ በቃ ማመን ያለብን አንድ ነገር ቢኖር ያው መልካም ማድረግ ብቻ ነው የምንችለው በዛ ላይ ካልተደገፈን አልቆልናል አለ ወንጌላዊው ግን በዚህ ሰዓት ወሳኙን ነጥብ ለማሪዮ ነገረው ታውቃለህ ማሪዮ ኢየሱስ ክርስቶስ የሚባል የእግዚአብሔር ልጅ ለኃጢአተኞች ሲል ወደ ምድር መጥቶ ተሰቃይቶ ዋጋ ከፍሎ በመስቀል ላይ ሞቷል። ማለትም በህይወታችን ላይ ላደረግነው ክፉ ነገር ሁሉ እሱ የእኛን ቀጣት በመውሰዱ ምክንያት በመስቀል ላይ ሞት ተፈረደበት። እኛ ላይ ይፈረድ የነበረው ማለትም እኛ ያጠፋነውን ጥፋት እኛ ያደረግነውን በደል ኢየሱስ በመስቀል ላይ ስለ እኔና ስላንተ ወሰደው በመስቀል ላይ የተካሄደው ነገር ይሄ ነው ታውቃለህ ማሪዮ ታውቃለህ አንድ በደል እና ኃጢአት ብታደርግ በዳኛ ፊት ቆመ ከሆነ የአንተን የበደልና የኃጢአትን ክፍያ የሆነ ሰው ከወሰደልን አንተ ነፃ ማውጣት እንደምትችል ታውቃለህ አይደል በቃ ኢየሱስ ልክ እንደዛ ነው ያደረገው የኃጢአትና የበደላችን ክፍያ ሞት ነበር ያንን ሞት እሱ ወስዶ ክፍያውን በህይወቱ ከፈለልን አስበው ከዚህ በኋላ ዳኛው አንተን ተመልክቶ ምን እንደሚል ታውቃለህ ማሪዮ፣ ያጠፋኸው ነገር በጣም ሲሪየስ ነው፣ ሞት የሚያስከፍል አደገኛ ነገር ነው ያጠፋው ነገር ግን የሆነ ሰው ስለከፈለልህ ከዚህ በኋላ ነፃ ነህ። ህጋዊ በሆነ መንገድ አንተ ከዚህ በኋላ ምንም እንዳላጠፋ ሰው ነፃ ሆነ መኖር ትችላለህ። እግዚአብሔር በጣም ስለሚወድ ስለአንተ ሲ አንተ ልከፍል የሚገባውን ዋጋ መክፈል የማትችለውን ዋጋ ሞትን በመስቀል ላይ ሆኖ ነው የከፈለል። ምን ያህል እንደሚወደህ የሚያሳየው ለሲ ዓለምን እንዲሁም ወደዋል ተብሎ የተጻፈው ለዚህ ነው ማለት ማሪዮ፣ ታውቃለህ፣ ከዚህ በኋላ ወደ ሲኦል የሚያስገባ ምንም አይነት ኃጢአት የለም። ምክንያቱም ይቅር ተብለሃል። በእግዚአብሔር ልጅ አማካኝነት ኃጢአቶች ሁሉ ይቅር ተብለዋል። ከዚህ በኋላ ማሪዮ የሚጠበቅ በመንዶን ታውቃለህ በቃ እጅ ስጥ። ለእግዚአብሔር ፍቅር እጅ ስጥ። በራስህ ላይ መደገፍ ሳይሆን በእግዚአብሔር ፍቅር ላይ መደገፍ ትችላለህ። እጅ ስጥና እግዚአብሔር ወይ ከዚህ በኋላ ደካማ ነኝ፣ ግን አንተ በሰጠኝ በዘላለም ስጦታ ማመን እፈልጋለሁ። እኔ ኃጢአተኛ ነኝ፣ ግን ስለ ኃጢአቴ እንደ ሞትክ ማመን እፈልጋለሁ። ይህንን ካመንክና ከተናገርክ እግዚአብሔር የዘላለም ሕይወት የሆነውን ነፃ ስጦታ ለአንተ ነው የሚሰጠ ይፈልጋል። ይህን የምለው ነገር ገባህ ማሪዮ? አዎ አለ ማሪዮ እምባ አይኖቹ ሞልተን ተንቅለው እየወጡ ሊቆጣጠራቸው የማይችል የልብ ስሜት ውስጥ በመግባት ወንጌላዊውም ቀጥሎ እንደዚህ አለ። ይሄ ነው የወንጌል እውነት ማለት ማሪዮ፣ ምንም ልዋሻ አልፈልግም። አሁን ግን ልታደርግ የሚገባው አንድ ነገር ቢኖር አሁኑኑ ንስሓ ለመግባት መዘጋጀት አለብህ። ያንን ማድረግ ትችላለህ ማሪዮ? ማሪዮም በዚህ ሰዓት በጣም በደስታና አንዳች እርዳታ እንደምትፈልግ ነፍሱ ተንገብግቦ አዎ ፈልጋለሁ፣ አለ። ልጸል ሌለህ ብሎ ወንጌላዊው ለማሪዮ እጆቹን በትከሻው ላይ አድርጎ ጸሎት ጀመረለት። እግዚአብሔር ሆይ፣ ዛሬ እኔና ማሪዮን ስላገናኘህን እጅግ አድርገን እናመሰግናሃለን። ዛሬ ማሪዮ ከሞት መንገድ አስመለጠ ሕይወት ልሰጠው ስለፈለግከው፣ ስለወደድከው ዛሬ ኃጢአቱን ተናዞ ካንተ ጋር መታረቅ ስለሆነለት አንተ ስለ በደሉ ኃጢአቱን ሁሉ አይተ ደግሞ በመስቀል ላይ ሞተ ስለከፈልክለት ይህንንም ስለተቀበለ ተቀበለ እጅግ በጣም አመሰግንሃለሁ። ዛሬ በእውነት በአንተ ላይ በፍጹም ልቡ አምኖ ከዘላለም ሞት ወደሚደነቅና ወደ ዘላለማዊ ሕይወት ይገባል። በኢየሱስ ስም አሜን። ማሪዮ በዚህ ሰዓት አላስቻለው ወደዛነው ወደዚህ እያለ በውስጡ ያለውን ስሜት መቆጣጠር አቅቶት እንባውን ይረጫል። ወንጌላዊ ቀጠለና እንዲህ ብሎ ጠየቀው፣ ማርዮ በቤቱ ውስጥ መጽሐፍ ቅዱስ አለ አለው። ማርዮም አይ የለኝም አለው። ከዚህ በኋላ ወንጌላዊው ከቦርሳው ውስጥ አንድ መጽሐፍ እያወጣ በቃ ይህንን መጽሐፍ ነው በነጻ ሰጥሃለሁ። ስለ ዮሐንስ ወንጌል የሚናገር አንዱ የመጽሐፍ ቅዱስ መጽሐፍ ነው። እርግጠኛ ነኝ እያነበብከው ሊኪን አንድ ጥያቄ ልጠየቀህ፣ ማሪዮ ለምንድን ነው ግን እያለቀስክ ያለው? ብሎ ጠየቀው። ማሪዮም እንዲህ ብሎ መለሰ፣ እኔ በቃ ኃጢአተኛ ስለሆንኩ፣ ደካማ ስለሆንኩ ነው ማለቀሰው አለ። በዚህ ሰዓት ወንጌላውን እንዲህ ብሎ ቀጠለለት። ይሄ የሚባለው የመንፈስ ቅዱስ ወቀሳ ነው። አየህ ጤነኛ የሆነ ወቀሳ፣ በዚህ በልብ ውስጥ የተሰማ ስሜት በጣም መልካም ነው። ኃጢአተኛ እንደሆንኩ ስለተሰማ በእግዚአብሔር ፊት ያለህን እውነተኛ ማንነት ገለጥክ ማለት ነው። እግዚአብሔር ደግሞ ትሁት ሆነህ በዚህ መንገድ ልብህ ተገልጦ ለእግዚአብሔር ስለተማረክ አንተን ሊያድን ፈልጓል። ለዛ ነው ይህ ስሜት የተሰማ። በቃ ከዚህ በኋላ እግዚአብሔር ኃጢአትህን ሁሉ ይቅር ሊልህና የዘላለም ሕይወት ሊሰጥህ ይችላል። ያህ የእግዚአብሔር ነፃ ስጦታ ነው። በጣም ደስ ብሎኛል። እሺ ከኔጋ ጊዜህን ስተህ ስላወራ ብሎ ወንጌላዊው ጨበጠው። ማሪዮም በጣም ደስተኛ ሆኖ ነው፣ እኔም በጣም ነው የማመሰግነው ስላደረክልኝ ነገር ብሎ ወንጌላዊውን ጨበጠው። ሰዎች ይህንን ቪዲዮ ስትመለከቱ ምን ተሰማችሁ? ታውቃላችሁ፣ እጅግ በጣም ብዙ ሰዎች በዚህ ሰዓት በኃጢአት እስራት ውስጥ ናቸው። በምን ውስጥ እንኳን በእስራት ውስጥ እንዳሉ አያውቁትም ይሆናል። ነገር ግን ይሄ ቀላል የሚመስል ከሰዎች ጋር ተግባብቶ እያደረገ ያለው የወንጌል እንቅስቃሴ ምን ያህል የሰዎች ልብ ውስጥ ሰርስሮ መግባት የሚችለውን የእግዚአብሔርን ኃይ የኃጢአትን ክፋትና የሞትን ማስታወስ እንድናውቅ ያደርገናል። ታውቃላችሁ በእናንተ አካባቢ የሚያልፉ በአጠገባችሁ የሚሄዱ የሚወጡ ሁሉ በእንደዚህ አይነት የኃጢአተኝነት ስሜት ውስጥና እርዳታ ፍለጋ ውስጥ ናቸው። ምናልባት ስታዩቸው የሚያውቁ ብዙ ነገር ያወቁ ሊመስላችሁ ይችላል። ነገር ግን በውስጥ ማንነታቸው አንድ ጥያቄ ያለባቸውና እርዳታ የሚሹ ናቸው። ለዚህም ነው ወንጌልን ያለማቋረጥ የምናልፍበት በምንሄድበት ሁሉ ልንመሰክር መሰክር የሚገባን። ከማሪዮ ሕይወት ይህንን አስደናቂ ነገር እንማራለን። እናንተስ ምን ተማራችሁ? የተማራችሁትን በዚህ አስተያየት መስጫ ስር አቅርቦልን የማሪዮንም ደግሞ ምስክርነት ለብዙዎች የወንጌል እውነትን እንዲረዱ አጋሩላቸው።